በፍቅር ቢተኮስ ወደ ኢየሩሳሌም በርግማን የገባው ተመልሶ ባዚም ምንድነው? ሰው ማለት እውነተኛው ትርጉም ምንድነው? ሰው ማለት እውነተኛው ትርጉም በነጎድጓድ ፍጥነት በጥበብ ዓለምን እንዲቃኝ በነጎድጓድ ፍጥነት በጥበብ ዓለምን እንዲቃኝ አክብሮ ቢፈጥረው በሕይወት እግዚአብሔር አዳምን ተማርኮ በሰይጣን ፍላጎት በማያስጋውን ተሳለ መከራ ራሱን በመጣል ተመክሮ በሰይጣን ተሳለ መከራ ራሱን በመጣል ተመክሮ በሰይጣን በፍቅር ቢተኮስ ተዋህዶ ጥምቀት በኢየሩሳሌም በፍቅር ቢተኮስ ተዋህዶ ጥምቀት በኢየሩሳሌም ጥበብ ቤት ሰርቶለት የማይፈርስ አማኑኤል ሰላም ለምን ምክር ሰማ አለመታዘዝን መኖር በገሃነም የማይወዳደር ህይወት ከፍሎ ካሳ እግዚአብሔር ቢወደው አዳም ምነክቶት ነው ከሰይጣን ርግማን ሞት የሚለም ነው ይገርም። ኦሪት ዘፍጥረት ምዕራፍ አንድ ቁጥር አንድ የፍጥረታት ታሪክ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርም ግን ባዶ ነበረች፣ አትታይምም ነበር የተዘጋጀችም አልነበረችም። ጨለማም በውሃው ላይ ነበረ። የእግዚአብሔር መንፈስ በውሃው ላይ ይንሳፈፍ ነበር። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃኑን መልካም እንደሆነ አየ። እግዚአብሔርም ብርሃኑንና ጨለማውን እግዚአብሔርም በብርሃንና በጨለማው መካከል ለየ። እንደገና እግዚአብሔርም ብርሃኑ መልካም እንደሆነ አየ። እግዚአብሔርም ብርሃኑና ጨለማውን መካከል ለየ። እግዚአብሔርም ብርሃኑን ቀን፣ ጨለማውን ሌሊት ብሎ ጠራው። ማታም ሆነ ጠዋትም ሆነ አንደኛ ቀን። እግዚአብሔርም በውሃውና እግዚአብሔርም በውሃው መካከል ጠፈር ይሁን አለ በውሃውና በውሃው መካከል በውሃውና በውሃው መካከልም ይለያለ። እንዲሁም ሆነ። እግዚአብሔርም ጠፈርን እግዚአብሔርም ጠፈርን አደረገ ከጠፈር በላይና ከጠፈር በታችም ያሉትን ውኖችን ለየ። እግዚአብሔርም ያ እግዚአብሔርም ያን ጠፈር ሰማይ ብሎ ጠራው። እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ ሁለተኛ ቀን ነው። አዳም እስካሁን አለመጣም። እግዚአብሔርም ከሰማይ በታች ያለውን ውሃ በአንድ ስፍራ ይሰብሰብ የብሱም ይገለጥ አለ። እንዲሁም ሆነ። ከሰማይ በታች ያለው ውሃ በመጠራቀሚያው ተሰበሰበ፣ የብሱም ተገለጠ። እግዚአብሔርም የብሱን ምድር ብሎ ጠራው፣ የውሃውንም መጠራቀሚያ ባህር ብሎ ጠራው። እግዚአብሔር የሚያመልካም እንደሆነ አየ። እግዚአብሔርም ምድር ምድር በየዘሩ በየወገኑ በየመልኩ የሚሰጥ ቡቃያን በምድርም ላይ በየወገኑ ዘሩ በውስጡ የሚገኘውንና ፍሬ የሚያፈራውን ዛፍ ታብቅል አለ። እንዲሁም ሆነ። ምድርም ምድርም በየዘሩ በየወገኑ በየመልኩ የሚዘራ ቡቃያን በምድር በየወገኑ ዘሩ በውስጡ የሚገኘውንና ፍሬ የሚያፈራውን ዛፍ አበቀለች። እግዚአብሔርኛ መልካም እንደሆነ አየ። እነሆ ማታም ሆነ ጠዋትም ሆነ ሶስተኛ ቀን